እንትን ያልንበት ያለው ርዕሳችን እዚህ ላይ ነው። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን አለቅ። አያችሁ፣ ጋብቻ የእግዚአብሔር ፈቃድ ነው ስትሉ ከላይ የሚመጣ ነው፣ ከሰው የሚመጣ አይደለም። ተጋቢዎች በፍች ትዳራችሁን ስታጡ ከሰማይ የመጣውን የእግዚአብሔርን ፈቃድ ነው የምታጡ። አዎ። ትዳሩ ችግር አለው። ትዳሩ መጥፎ ነው። መጥፎ ገጽታ አለው። ትዳሩ እንደዚህ ሰይጣን ፈትነዋቸው ቢሆንስ? ሰዎች በዛኛው ትክክለኛው መንገድ እንዳትሄዱ ወደው ቢሆንስ? አጋንንት በሰዎች ተጠቅመው ያንን ትዳር ሊያፈርሰው ቢሆንስ? በባህሪ አንዳንድ በአንዳንድ ሴቶች ባህሪ ትዳራቸው ይፈርሳል። ምክንያቱም ሞኝ ሴት ትዳሯን ታፈርሳለች። መጽሐፍ ቅዱስ እንደ ተናገረ ሰነፍሴ ትዳሯን እንደምታፈርስ እንደ ተናገረ። በአንዳንዶች ወንዶች አካሄድ አለመታዘዝና ተዝዝና ትዳራችሁ እየተዳራጀ ይፈርሳል። አያችሁ፣ ያ መለኮት የእግዚአብሔር ፈቃድ ሆኖ አይደለም። ጄኒውን የሆነው የእግዚአብሔር ፈቃድ ያን ትዳር ፈቅዶላችሁ ጀምራችሁታል። ገና በብላቴናነታችሁ ያንን ትዳር የምትረዱበት መረዳት ለዛ ትዳር እንደ እግዚአብሔር ፈቃድ የምትራመዱበት። የዛን ጊዜ ማንም ሰው ያንን ትዳር አቁሙ ቢላችሁ አታቆሙ። አቁም ቢልህ አቁም ቢልሽ አታቆሙ። ለምን? የእግዚአብሔርን ፈቃድ አውቃችሁ ተረድታችሁ። አያችሁ ከጀርባችሁ እንደ ኤጳፍራ የጸለየላችሁ ሰዋለ ማለት ነው። ይህ እግዚአብሔር ፈቃድ፣ አዎ እኔም በትክክለኛ ይህ ትዳር ከእግዚአብሔር ዘንድ የተሰጠኝ ነው ብሎ ሰው አምኖ እኮ ነው የሚጀምሩ ታ ግን ሰውየውን እንደ ሰይጣን ሴትዮዋን እንደ ሰይጣን ስሎ ነው። ስለዚህ በንስሐ መመለስ ለትውልዱ ትልቅ በረከት፣ በእግዚአብሔር ፈቃድ ላይ ሰዎች በጀመሩት ሐሳብ እንዲፈጽሙ የእግዚአብሔር ዓላማና ቅር ስለሆነ ነው። ስለዚህ እርቅ፣ ምህረት፣ ይቅርታ ትውልዱ በእግዚአብሔር ሐሳብና እቅድ አጀንዳ ላይ ቆሞ ወደ ፍጻሜ የሚሄድበት አንዱ ትልቁ የከበረ ዓላማ ነው። ስለዚህ ቅድም እንዳየነው ፈቃድ በሰማይ እንደሆነች እንዲሁ በምድር ሲሆን ሲል የእግዚአብሔር ፈቃድ ከሰማይ ነው የሚመጣው። ቅድምም ኤጳፍራን ስንመለከተው በቆላሳይስ አራት አስራ ሁለት ላይ በእግዚአብሔር ፈቃድ ሰዎች ተረድተውና ፍጹማን ሆነው እንዲቆሙ በጸሎቱ ይጋደላል። በራእይ ምዕራፍ አራት ቁጥር አስራ አንድ ላይ ስንመለከት ለጌታ ለኢየሱስ ክርስቶስ የተነገረ አንድ ቃል አለ። ምን ይላል? ጌታ ሆይ ይላል በዛ ክፍል አንተ ሁሉን ፈጥረሃል ይላል ክብር ለኢየሱስ ይሁን። ሁሉን ፈጥረሃል፣ ሁሉም ስለ ፈቃድክ ምን ሆነዋል? ተፈጥረዋል ይላል። ምክንያቱም በራእይ 4፡11 ላይ ግልጽ ነው። 24ቱ ሽማግሌዎች ጌታን እያመለኩ። ከዘላለም እስከ ዘላለም በሕይወት ለሚኖረው ለጌታችን ለክርስቶስ ኢየሱስ እየሰገዱ እንዲህ ብለው ሲናገሩ እንመለከታለን። አምላካችን ሆይ አንተ ሁሉን ፈጥረሃል፣ ስለ ፈቃድክም ሆነዋል ተፈጥረውማል፣ ክብር ውዳሴ፣ ኃይልም ልትቀበል ይገባል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል። በጣም የሚገርማችሁ እዚህ ውስጥ እግዚአብሔር ሁሉን ፈጥሯል፣ ስለ እርሱ ፈቃድ ደግሞ ሁሉ ነገር ተፈጥሯል። አያችሁ። ስለዚህ በኑሮ በህይወት፣ በእጮኝነት ውስጥ እግዚአብሔር የሚሰጣችሁ ነገር የእርሱን ፈቃድ ነው የሚያረጋግጥላችሁ። እዛ ውስጥ እነዚህ አራቱ ሽማግሌዎች ያከበሩት እንግዲህ፣ አስቧቸው፣ በሰማይ ናቸው። አክሊላቸውን በክርስቶስ ኢየሱስ ፊት ደፍተው ነው ወደ ሙላት ህይወት ገብተዋል። ከዚህ በኋላ ለቅሶ የለም። ከዚህ በኋላ መሰናከል የለም። ከዚህ በኋላ ሐዘን የለም። ከዚህ በኋላ አንክሊን መሆን በቃ ይሄ በፍጹምናን ማጣት የለም። በቅዱስና ህይወት ናቸው። የእግዚአብሔርን ፈቃድ ተረርተዋል። የእግዚአብሔርን ፈቃድ አውቀዋል። በዛ ሆነው ለእኛ መልእክቱ ሲያስተላልፉልን ምንድን ነው ያሉት? አንተ ሁሉን ፈጥራልና አያችሁት ስለ ፈቃድክም ሆነዋልና ስለ እግዚአብሔር ፈቃድ ሆነዋል። አያት ስለ ፈቃዱም ተፈጥረዋልና ክብር፣ ውዳሴ፣ ኃይል ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል። ስለዚህ የእግዚአብሔርን ፈቃድ ስንመለከት እንደ እግዚአብሔር ቃል የጸና ነው። በእጮኝነት ውስጥ የእግዚአብሔርን ፈቃድ የጸና ነው። በትዳር ውስጥም የእግዚአብሔር ፈቃድ የጸና ነው። ሰው ብልህ ነው፣ የእግዚአብሔርን ፈቃድ አውቆ ወደ እግዚአብሔር ፈቃድ ውስጥ መግባት ሲችል። ስለዚህ የእግዚአብሔርን ፈቃድ ልክ በማቴዎስ ምዕራፍ ሰባት ሃያ አንድ ላይ እንዳለው ስንመለከት የእግዚአብሔር ፈቃድ በሰማያት ያለ ነው። በሰማያት ያለውን የአባቴን ፈቃድ የሚፈጽም ይላል። የእግዚአብሔር ፈቃድ የት ነው ያለው? በሰማያት ነው የሚያመለክተን። ከርሱ ዘንድ ብቻ ያለ እንደሆነ ያሳየናል። ቅድም እንዳልኩት ከሌን አግባት፣ ከሌን አታግባው፣ ከሌን ጥሩ ነው፣ ከሌ መጥፎ ነው፣ ከሌ ምን የተቀመጠ ሰው የተጥንቆለ፣ የተለያየ ነገር የለም። በህይወት ውስጥ ገና የእግዚአብሔር ማቹሪቲ ህይወት ያልገባው ሰው ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብለን ጸልያለን። ኤፓፍራ እግዚአብሔር ፈቃድ ሁሉ ተረድታችሁ ፍጹማን ሆኖዳችሁ እንድትቆሙ በጸሎቱ ይጋደላል ብለን በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ወይ ጌታ የሚለኝ ወደ መንግስቴ አይገባም አለ ክርስቶስ ኢየሱስ። በሰማያት ነው የእግዚአብሔር ፈቃድ ያለው። የእግዚአብሔርም ፈቃድ ደግሞ በሰማይ ውስጥ ተግዚአብሔር ዘንድ ነው የምንቀበለው። በሰማይ አለ ስንል ወደዛ አይወጡ ማን ያወርድናል እንዳትል ይላል፣ ዘዳግም ውስጥ እንደ ንጋት ክንፍ አውጥቶ ባህር ጠረፍ ሄዶ ማን ያመጣልናል እንዳትል። ቃሉ በልብም ሆነ በሐሳብ ውስጥ በአንተ ውስጥ ተቀምጧል። ልክ ሮሜ ላይ ጳውሎስ እንደገለጸ ቃሉ በልብህ ውስጥ ለአንተ እጅግ ቅርብ ነው። የእግዚአብሔርን ፈቃድ ለአንተ እጅግ ቅርብ ነው። ጌታ ኢየሱስ ክርስቶስ በማቴዎስ 26:42 ላይ የተናገረውት እዚህ ልን አላት እንዎ ፈቃድን ቢሆን እቺ ጽዋ ከኔ ትለፍ የአባቱን ፈቃድ ነበር የሚያደርገው። ስለዚህ በጋብቻ ውስጥም በኑሮ ውስጥም በስራ ውስጥም በሕይወት ውስጥም በአገልግሎት ውስጥም የእግዚአብሔርን ፈቃድ አውቀንና ተረርተን የእግዚአብሔርን ፈቃድ አውቀንና ተረርተን የበረታ ክርስቲያኖች ልንሆን ይገባናል። ስለዚህ ለጌታችን ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቱን ፈቃድ የአብን ለኛ ፉትስቴፑን መንገዱን እያመለከተን ሲሄድ ስለዚህ በቆላሳይስ ምዕራፍ አንድ ላይ ሄደን ስንመለከት በጣም የሚገርም የእግዚአብሔርን ቃል እዛ ውስጥም እንመለከታለን። ደስ የሚያሰኝ የእግዚአብሔር ቃል በቆላሳይስ ምዕራፍ አንድ ላይ ሄደን ስንመለከት ቁጥር ዘጠኝ ላይ እንዲህ ይላል ስለዚህ እኛ ይህን ከሰማንበት ቀን ጀምሮ የፈቃዱን ዕውቀት ይላል፣ መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። አያችሁ እንግዲህ እዛ ውስጥ ከነገረን ነገር አንዱ የፈቃዱ ዕውቀት ይላል፣ መንፈሳዊ ጥበብና አእምሮ እንዲሞላባችሁ። ምን ማለት ነው የፈቃዱ ዕውቀት? ደ ኖሌጅ ኦፍ ሂዝ ዊል የእግዚአብሔር ፈቃድ እውቀት። አያችሁ፣ የእግዚአብሔር ፈቃድ ነው በእውቀት ደረጃ ስንይዘው የፈቃዱ እውቀት ይባላል። እግዚአብሔር ፈቅዶልኝ ነው ይሄንን ያደርጉት፣ የምኖረው እግዚአብሔር ፈቅዶልኝ ነው፣ የማገለግለው እግዚአብሔር ፈቅዶልኝ ነው። ጌታ ነው። አንዳንድ ሰዎች በሁሉ ነገር ውስጥ ተመልከቱ፣ የእግዚአብሔርን ፈቃድ ሲተላለፉ አልመች ሲላቸው ሲያኮርፉ በራሳቸው ፈቃድና ሐሳብ ውስጥ ሲገቡ ወዲያው ያ የከበረ የእግዚአብሔር ፈቃድ የሚለውን አሽቀንጥረው ይጥሉታል። እንደ ዴማስ ይረሱታል። እግዚአብሔር እንደጠራቸውም ይረሱታል። እግዚአብሔር ራሱ እንደጠራቸው ይረሱታል። የፈቃዱ እውቀት ይሄ ነው። እውቀት ከማጣት የተነሳ ሕዝቤ ጠፍቷል ማለት ፈቃዱ መጥቶላቸዋል፣ የፈቃዱ እውቀት የላቸውም ገባጩ የፈቃዱ እውቀት ከሌላቸው እነዚህ ሰዎች አንድ ቀን አገልግሎቱን አሽቀንጥሮ ሲሄድ ቀራይ ነው። አንድ ቀን ኑሮን ጥሎት ሲሄድ ቀራይ ነው። በቅዱ እውቀትን ማጣት ማለት ህዝቤ እውቀት ከማጣት የተነዛ ጠፍቷል ማለት ይሄ። አሽቀንጥሮ ጥሎት ይሄዳሉ፣ አገልግሎታቸውን ጥሎት ይሄዳሉ፣ ህይወታቸውን ጥሎት ይሄዳሉ፣ ኑሯቸውን ጥሎት ይሄዳሉ፣ ሀገራቸውን ጥሎት ይሄዳሉ። እንግዲህ አስቡት። እምነት ተሰማራ፣ በምድር ተቀመጥ ካለ ምድር ላይ እግዚአብሔር ሊሰራ ያሰበው አንድ ፈቃድ አለ ማለት። እኔ ወደ ማሳይ ስፍራ ውጣት አለ እንደ ዘፍጥረት 12 በዚያም ታላቅ ህዝብ አደርጋለሁ ካለ የመውጣት ፈቃድ ተሰጥቶታል ማለት። ስለዚህ አስቡት እስቲ በእግዚአብሔር ፈቃድና እውቀት ማደግ መንፈሳዊና ጥበብና አምሮ ቢሞላን ሲሞላብን ምን ሪዛልት በክርስትናውስ ማምጣት እንችላለን? የፈቃዱን ዕውቀት መንፈሳዊ ጥበብና አእምሮ እንዲሞላብ ስለዚህ ስለ እናንተ ጸሎት አልተውንም ይላል። ስለዚህ ወገኖች እኛ ከር ሰው ያጠፋብኛል፣ ሰው እንደዚህ ያደርግብኛል ብሎ በፍጹም ዘው ውስጥ ያገባ ግን ሰው በራሱ ፈቃድ በራሱ ምኞ ሲሳብ ሲታለል፣ በራሱ ዕቅድ በራሱ አላማ በራሱ ፕሮግራምና በራሱ ዕቅድ ውስጥ በሰው ሀሳብ በሰው ምክር የገባበት ነገር ሊናወጥ ሊፈርስ ሊወድቅ ይችላል። በእግዚአብሔር ፈቃድ ውስጥ ግን የገባ ነገር ሊወድቅም ሊጠፋም ሊኮላሽም ፈጽሞ አይችልም። ስለዚህ ዕብራውያን ምዕራፍ 10 ቁጥር 36 ላይ የእግዚአብሔርን ፈቃድ ከተቀበልን በኋላ ካመንን በኋላ መጽናት ያስፈልገናል፣ መጽናት ያስፈልገናል። ዕብራውያን እዛ ውስጥ ከሚነግረን ነገር ውስጥ አንዱ ይሄ ነው። ወደ ዕብራውያን የተጻፈልን የእግዚአብሔር ቃል መልእክት በምዕራፍ 10 ላይ ቁጥር 36 ላይ ሌላ ምንም የተባልነው ነገር የለም። እዚህ ላይ መልእክት ይከተል አልፎ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። አያችሁ፣ ገና ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደኋላ ቢያፈገፍግ፣ ነብሴ በእርሱ ደስ ይላት። እኛ ግን ነብሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፉ አይደለን፣ አይደለንም ይላል እዚህ ክፍል ውስጥ የእግዚአብሔርን ፈቃድ ከተቀበልን በኋላ ካመንን በኋላ የሚያስፈልጋችሁ መጽናት፣ ካመናችሁ ከተቀበላችሁ በኋላ የሚያስፈልጋችሁ መጽናት፣ የጽናት ሕይወት፣ የጸና ክርስቲያን የእግዚአብሔርን ፈቃድ አድርጎ ጌታን ደስ ያሰኛል። ገና ጥቂት ጊዜ ነው ይላል ሊመጣ ያለው ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል፣ ወደኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም አለ እግዚአብሔር። ደስ አይላት። ብዙዎች ወደኋላ አፈግፍገዋል፣ ቅድም እንዳየናቸው በራሳቸው ምክንያት የእግዚአብሔርን ፈቃድ እውቀት ሳይረዱ በራሳቸው ፕላንና በራሳቸው ፕሮግራም ወደኋላ አፈግፍገዋል። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለን። ስለዚህ ፈቃዱን ማድረግ የእግዚአብሔርን ፈቃድ ከተቀበልን በኋላ ካመንን በኋላ መጽናት ት ይመረከታለሁ። በአንደኛው ዮሐንስ መልክት ምዕራፍ ሁለት ቁጥር 17 ላይ ምንድነው የሚለው? ዓለም ያልፋል፣ ምኞት ያልፋል፣ የእግዚአብሔርን ፈቃድ የሚያደርጉ ግን ለዘላለም ይኖራሉ ይላል። ክብር ለኢየሱስ። ስለዚህ እግዚአብሔር የተለያዩ ፈቃዱን የምናውቅባቸው መንገዶች ይሰጠናል። ትንቢት ፈቃዱን የምናውቅበት መንገድ ነው። ህልም፣ የመንፈስ ቅዱስ ድምጽ በቃሉ የሚመጣ ምክር ወይም ቃሉ ራሱ በሰው ፈቃድ የሚመጣ ያልሆነ በእግዚአብሔር ፈቃድ ላይ የሚመጣ ድምጽ ሁሉ የእግዚአብሔርን ፈቃድ ሪኮርጋናይዝ እንድናረግ እንድናውቅ እንድንረዳ ያረገናል። ስለዚህ መጽሐፍ ቅዱስ ደግሞ ያመጣልንን ይህንን የእግዚአብሔርን ቃል እውነት በመጽሐፍ ቅዱስ አጣጥሎ አይነግረንም፣ ምክንያቱም እያንዳንዱ ነገሮች እንዲህ ነው የሚለው ትንቢት ከቶ በሰው ፈቃድ አልመጣም ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነርተው ተናገሩት ነው የሚለው ስለዚህ እዚህ ጋር መጠንቀቅ አለብን ከእግዚአብሔር ዘንድ የመጣ የእግዚአብሔር ፈቃድ በማ አልመጣም በሰው ፈቃድ አልመጣም በሰው የፈቀደው ጉዳይ የመጣ አይደለም ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነርተው ተናገሩት ይላል። የሰው ፈቃድ የሚባል አለ፣ የእግዚአብሔር ፈቃድ የሚባል አለ። ስለዚህ የእግዚአብሔርን ፈቃድ በማወቅ የእግዚአብሔርን ሐሳብ በሕይወታችን ላይ እጅግ ልንሞላ ይገባናል። ትዝ ይላችኋል በማርቆስ ምዕራፍ 3 ላይ ቁጥር 35 ላይ ጌታ ኢየሱስ ክርስቶስ አንድ የተናገረው ቃል አለ፣ የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው፣ እርሱም እህቴ፣ እርሱ እናቴ ነው አለ። ስለዚህ የእግዚአብሔርን ፈቃድ ማድረግ ከኢየሱስ ክርስቶስ ከእግዚአብሔር ጋር ያለንን ግንኙነትና ህብረት ያጠነክረዋል። በሰማያት ያለውን የእግዚአብሔርን ፈቃድ የሚያደርግ ከአባቴ ዘንድ የሚመጣውን የእግዚአብሔርን ፈቃድ የሚያደርግ የሚያደርግ እርሱ ነው እግዚአብሔርን ማስደሰት የሚችለው እግዚአብሔርን ለእግዚአብሔር ደስታ ሆኖ ማለፍ የሚችለው ስለዚህ እንደ ማጠቃላይ አድርገን ስንመለከተው በዛ ውስጥ ትልቅ የእግዚአብሔርን አጀንዳና ሐሳብ አግኝተን ማለፍ አለብን ሰዎች ተእግዚአብሔር ጋር ያላቸው ግንኙነትና ህብረት በጠነከረ ቁጥር የእግዚአብሔርን ፈቃድና ሐሳብ ለማወቅና ለማግኘት ትልቅ እግዚአብሔር ልቦና ይሰጣቸዋል ስለዚህ በክርስቲያናዊ ጋብቻና ጮኝነት ውስጥ አማኝ ማድረግ የሚገባው ነገር ጋብቻ የእግዚአብሔር አጀንዳ በምድር ላይ የሰጠን እንደሆነ ማወቅ አለበት። በሰማይ ጋብቻ የለም፣ በምድር የተሰጠን ጉዳይ እንደሆነ ማወቅ አለበት። ጮኝነት የጋብቻ መንገድ ነው እንጂ ጋብቻ አይደለም። እንግዲህ በጋብቻ ውስጥ ጾታ አለ ብለናል። ማነው? ሴትና ወንድ ነው። የማይታወቅ ጾታ ምናምን ሌላ ምናምን የሚለው ምርጫ የለውም። መጽሐፍ ቅዱስ ከዘፍጥረት ጀምሮ ሰሪው ሲናገር ሴት ተለያይተው ይኑሩ ነው የሚለው ወደፊት አያግቡ ነው የሚለው። መጽሐፍ ቅዱስ ፍቺን በእንደዚህ አይነት መልኩ ያስቀምጠዋል። ስለዚህ እግዚአብሔር በፍቺ ውስጥ መፍትሄ ያስቀመጠው እርቅ፣ አንድነት ወደዛ ውስጥ መግባት ነው። ስለዚህ ይቅርታ ምሕረት በትክክለኛ በግልፀኝነት ነገሮችን አውርቶ መፍታት ይሄ ትልቅ ባርኮት ነው። ሌጋል የሆነ ፍቺ አለ። ሌጋል የሆነው ፍቺን ስንመለከተው ሰው ሲሞት ይለያያል። በቃ ሞተ። በሕይወት ሳለች በጋብቻ ታስራለች ከሞተ ባሏ የሞተባት ሴት ይላል መጽሐፍ ቅዱስ። ምንድን ነው የሚለው? ከዛ ትዳር የታሰረች አይደለችም። እንግዲህ ይህ የሙታን መንፈስ አግብታ የምትኖር አይደለችም። ሰውየው ከሞተ በኋላ ከዛ ጋብቻ የተፈታች ናት ይላል ብዙንውን ጊዜ የሙታን መንፈስ የሚያጠቃቸው የሞቱ ባሎች እየመጣ የሚያስጨንቃቸው ይሽ ካለልኩ የሚለው ካጋንንት ነው። ይሄ በቃ ከሞቶች ተፈታች የተፈታች ናት ነጻ ናት ያላት የእግዚአብሔር ቃል ሰው በመጽሐፍ ቅዱስ ጌታ እንዳለው በዝሙት ምክንያት ያ ሊፈርስ ወይም ያለ ዝሙት ምክንያት ሚስቱን የሚፈታ ወይም ባሏን የምትፈታ ያው ስለሚል ይሄ ሌጋል የሆነ መንገድ ነው። ሰው በራሱ አመስ በጥል በክፋት የሚመጣው ደግሞ ኢሌጋል የሆነ መንገድ ነው። ምክንያቱም ሰው መልአክ አያገባም። አን ፐርፌክት የሆነ ሰው ነው የሚያገባው። ምህረት አድርጎ ስለ ባህሪዋ፣ ምህረት አድርጎ ስለ ጥፋቱ፣ ስለ ውድቀቱ ጋብቻው እንዲቀጥል ማድረግ በየትኛውም ጋብቻ ውስጥ ይቻላል። ምህረት ትልቁን ስፍራ ይይዛል። እግዚአብሔር በደለኞችን፣ ኃጢአተኞችን፣ ክፉዎችን ከማረ በቃ የወደቀውን ማንንም ሰው የወደቀችውን ሰው ሰው ምህረት አድርጎ መሄድ ይችላል። በምህረት እንደገና አዲሱን ነገር ሪስቶር ማድረግ ነው። ቲቪተኛ መሆን አያስፈልግም። በባህሪ ችግር ውስጥ ያለባችሁ ሰዎች በተለያየ ክፉ ውስጥ ያላችሁ የታኛ ያዛችሁ ራሳችሁ ላይ ምህረት ተደርጎላችሁ ሁለተኛው ድል ሲሰጣችሁ የበለጠ ጥሩ ነገር ለመስራትና ውጤታማ ለመሆን ይተጋል እንጂ በፍጹም መጥፎ ነገር ውስጥ መግባት አያስፈልግም። ቤት ውስጥ መግባት አያስፈልግም። እንደገና ለክፉ ፈተና መጋለጥ አያስፈልግም። ሰው በህመም በአደጋ ምክንያት የሚፈጠሩ ነገሮች አሉ። እነዚህ ነገሮች ፈጽሞ ትዳር ውስጥ እንዳይገቡ ወደ ጩኝነት ውስጥ እንዳይቀጥሉ የሚያደርጉ ነገሮች ሲከሰቱ እነዚህ ነገሮች አንዳንዴ ሌጋል ይሆናሉ። ሰው ከዛ በኋላ በተለያየ አሁን ለምሳሌ በአደጋ ምክንያት በመራቢያ አካሉ ላይ ችግር ቢፈጠር ይሄ በቃ ጃንደረባ ሆነዋል፣ ባያገባ ይመረጣል። አደጋ ተፈጥሮበታል። የግድ ጩኜ ቀድሞ ነው ያልኩት። ስለዚህ ማግባት አለብኝ ብሎ ተሟጋጭ እና ተከራካሪ ሆኖ በዛ ያጅ እንትን ጋብቻ መቀጠል ወይም የእጮኝነት መቀጠል አለበት የሚል ከባድ ነው እና ይሄ ሌጋል የሚሆንበት ኮንዲሽን ሊኖር ይችላል። በእጮኝነት ውስጥ ተጣምረው እየሄዱ ሳለ ማለት ነው። በእንደዚህ አይነት አደጋ ውስጥ ተከስቶ የሚገደሉ ነገሮች ከባዶች ናቸው። እንግዲህ በእጮኝነት ውስጥ መሆን የማይገቡ ነገሮች ስንመለከት በእግዚአብሔር ፈቃድና ሐሳብ ላይ አግኝተው ተእጮኝነት የተንዛዛ ቆይታ ለአስር ዓመት ለአ ዓመት የእጮኝነት ቆይታ ጀግንነት አይደለም። ይሄ ቶሎ በአስቸኳይ ወደ ጋብቻ ተጠቃሎ ተጠቃሉ አብሮ ወደ መኖር ቢገባ ውጤታምነት ይውላል። አንዳንድ ጊዜ ይህን ነገር የሚያስከትሉት የውሳኔ እጥረቶች ናቸው። ውሳኔ አለመወሰ